አሰላሙ አለይኩም ወረህመቱ ላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምናላችሁልኝ ከእኔ ጋር አልሐምዱ ልላህ። ለዚ ቻናል አዲስ የሆናችሁ ላይክ፣ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ በሱመያ እና በሰኤድ ደግሞ ብቅ ብያለሁ ማለት ነው ውድ ቤተሰቦች። ሰኢድ እንግዲህ ሱመያን በጣም የኔ ንግስት ሱመያ ንግስት እያለ መጥቷል ማለት ነው። ሱመያ እንግዲህ ባለፈው በሰራችው ቪዲዮ በጣም ደስ እንዳለውና ቤተሰቦቿ ከመሄዷ በፊት ወደ እኔ ቤተሰቦች ይዛ ሄዳ ልጆቿን አሳይታለች ብሎ በማለት በጣም ደስ ብሎታል ማለት ነው። እና በነገራችን ላይ ሱመያ ማለት ነው በጣም የምትደነቅ አስተዋይ ጥሩ ልጅ ናት ማለት ነው። እንዲሁም የሴቶች ተምሳሌ ጀግና ናት ማለት ነው። ምንም ሰኢድ ጋር ብትጣላና እየሸሸች ቢሆንም ነገር ግን ኢትዮጵያ ሄዳ ወደ ቤተሰቦቿ ተመሄዷ በፊት ልጆቹን ይዛ ሄዳ ወደ ቤተሰቦቹ ሄዳ ልጆቹን አሳይታለኝ ማለት ነው። በዛም የተነሳ ደስ እንዲያለው እና በጣም ትልቅ ሰው እንዲሆነች ሰኢድ በደስታ ሲገልጽ ነበረ። እውነትም ትልቅ ሰው ናት እንዲሁም አስተዋይ ናት ማለት ነው ሱመያ። ነገር ግን አሁን ድረስ ልጆቹን ሊያይና ሊገናኙ አልቻለም ማለት ነው። እና አሁንም ድረስ እንገናኝ እባካች ሱመያ እያለ ነበረ ሰኢድ ማለት ነው። እንዲሁም ቤት ገዛሁኝ አዲስ አበባ ምናምን ብላ ቪዲዮ ለቃ ነበረ። ያንን በማየት እሱን መልሶ እዛው ጎረቤት እሆናለሁ እገዛለሁ ብሎ ሲል ነበር ማለት ነው። ነገር ግን እሷ እሱ ጎረቤት እንዲሆነኝ አልፈልግም መልሼ ሸሸጠዋለሁ እያለኝ ስትል ነበር ማለት ነው። እና የምር ታርቃችሁ ልጆቻችሁን በአንድ ብታሳድጉ በጣም ደስ ይላል ማለት ነው። እና ሱመያ የኔ ጀግና ማለት ነው በጣም የምትወደጅ እና ድንቅ እህታችን ነሽ ማለት ነው። ሳይድም ደግሞ እንግዲህ ትንሻላ ትታረቃላችሁ ብለን ተስፋ እናደርጋለን እና እንግዲህ ሳይድም የትን ብትገቢ የትም እከተልሻለሁ ምክንያቱም ልጆችንም አንቺንም እፈልግሻለሁ እያለ ሲል ነበር ማለት ነው። ሀዩ ግን ኡመር ጋር በሰሩት ቪዲዮ ላይ ልጆቹን በስተቀር እሷን እንደማይፈልጋት እያለ ስትል ነበር ማለት ነው። ነገር ግን ይሄ ሊሆን አይችልም እያለ ነበር ሰይድ። እኔ እንደዛ ነገር አልወጣኝም ልጆችንም እሷንም ነው የምፈልገው እያለ ሲል ነበር ማለት ነው። እና ሱመያየ፣ የእኛ ጀግና፣ የሴቶች ተምሳሌ፣ ባለሽበት አላህ ይጠብቅሽ፣ ልጆችንም ሽንም አለ ያሳድግልሽ ይላል ማለት ነው።